ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትካዳለ ትክዳለ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትካካዳለ፣ ያለ ነው በአለም ላይ ማለት ነው። ግን አላ በቃ ይክደኛል ብለህ አልመህ አስበህ የማታቀው ሰው ሲክድ በጣም ነው የሚያመው፣ በጣም አንድ ጊዜ ጨውክ ብለ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው ለራስ ተደብቀ እንድትይዘው የምትፈልጓቸው ነገሮች አሉ። እና ከኔ እኔ በደረሰብኝ ነገር እንድትማሩ ትፈልጉ። ለራሳችሁ ኑሩ፣ በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስ ካልቆም መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለውም። ነገ በዛጃው እጅ ነው የሚነግስ። ኦኬ ምንም አያገባም። በቃ እና ለራሳችሁ ኑሩ፣ ለራሳችሁ ስሩ ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው፣ ለተቸገረ፣ ለቤት ሰዎች፣ ለእንትን ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ፣ መጀመሪያ ለራስ ለራስ ቆም አለብ። ለራስ ካልቆም እግርህ ላይ የማይደርሰው ሰው ለራሱ ነው የሚነቀ። በቃ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው የሚሰብ፣ የሚያንቋሽሽ ምናምን እና እኔ ሞት አያስፈራኝ ማርያምን በቃ በጭራሽ ሞት አልፈራም፣ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመት ባህርን ሜዲትራኒያን አቋርጬ የመጣወት ማለት ነው። በህይወትን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወትን የምጠላው ነገር ከሞትን በላይ የማየው በቃ መከዳትን ነው። እኔ ፍጣሪ የሚመስገን ወድቄ አልቀርም። እማራለው፣ ሰራለው፣ በትርፍ ሰዓት የሴ ታገባለው ጌም ጫወታለሁ። እና እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁልጊዜ ለዘላለም የማይወጣ ቂኝ ትቶ ሚሄድ ደግሞ በጣም ነው የሚያስጠ የእኔ የኔ ተከታዮች የፋሚሊያን ነገር ልመክራች ንፈልግ ለሰው እንዳታስቀይሙ ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ ሰው ስትገፋ በሰው ስትጠላ ምናምን ነው አሪፍ። ማርያም፣ በቃ ራስህ ለሰው መካድ የለብን። በቃ እኔ ታዩኛላችሁ። እያያችን መሆኑን ስለገባኝ ነው የማውራው ወድቄ አልቀርም እኔ እነሳለሁ እሰራለሁ እማራለሁ ባጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደሌላኛው ሌላኛው ሀበሻ እኔ ወድቄ አልቀርም ይሄ እንዳልቅስኩ ላይክ እንደሌላ ሀበሻ እየዬ ምናምን እያልኩ እያለቅሱ አልመጣም እኔ በጣም ጠንካራ ልጅ ነኝ በጣም ጠንካራ ልጅ ነኝ እኔ በጣም ጠንካራ ሀበሻ ነኝ። ኢቭን ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ፣ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት እኔ ጠንካራኝ። በእንደዚህ አይነት መግረጫ ላይ ምንም አይመስለኝ፣ አልፈዋል ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ከማንም በላይ ያንተ የእኔ የምትላቸው ሰዎችን በቃ ያለ እነሱ ሕይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በእንዲባል በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉም ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም ዝም ዝም ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም፣ ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም፣ አሁን አሁን በተለ ምን አለ አልችልም ብዬ ብኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም ይህን ነገር አልችልም፣ አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከእኔ ተማሩ። ሰው አትመኑ፣ ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቭን ቤተሰቦቻችን አትመኑ። ኦኬ ውደዷቸው፣ አፍቅሯቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ በራሳችሁን በራሳችሁን ማድረግ ጀምሩ ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አርጉልኝ፣ እንደዚህ አርጉ፣ እንደዚህ አርጉ አትበሉ። ራሳችሁ አርጉት። ምንም ነገር ሩቅ ሀገር ብትሆንም ቢገድቧችሁ የሆነ ነገር ራሳችሁን አድርጉት። ራሳችሁን በራሳችሁ አርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን በእንደ እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን። ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩት ሳይሆን ግን ያልገባችሁም አሁን በአሁን የምታስቡትን ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደረጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ ራሴ አደርገዋለሁ፣ ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው የማደርገው ማለት አለባችሁ። ምን ማለት ነው? እኔ ባይደው አታቆኝ ማርያም እኔ ለራሴ ከሆነ ማለት ነው። ለራሴ እኔ ኤቭን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢይዘኝ ማለት አይደል የሚቀላል ችግር የሚፈታ ማለት ነው። ታመሜ እራሱ በባናቴ ስተከል ላይ ያለ እርዳታ ፈልገን እኔ ተማር ተማር እያልኩ ነው። በቃ እኔ እየደረሰብኝ እንዳይደርስብ ተማር ይኖ እኔ ደረሰብኝ። እኔ ራሴ ስለማቀው ነው። አንዳንድ ጊዜ ይህን ሁሉ ሳደርግ ለራሴ ከራሴ ቀንሽ፣ በቀን አንድ ጊዜ እየበላሁ ሁሉም ነገር ያደረኩትኝ ስላመመኝ፣ በእኔ ደረሰ በማንም እንዲደርስ ስለማልፈልግ ነው እዚህ መጥቼ፣ ወረ አፌን ኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ፣ ራሳችን በራሳችን ማድረግ ቻሉ። ሰውን አትመኑ። ይህንን ብቻ ነው ልመግራችን ፈልገው። ሰው ሰው አይታመንም በቃ ማርያም፣ በቃ ከሌላው ተቃላዎቹ ግን ከሌላው ከሌላው ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ፣ ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ አሁን በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም ግን ነው። ባወራም ባወራም ሊወጣልኝ አልቻልም እኮ ማርያም፣ ከባድ ነው። ሰው ሁሉም ሰው በቃ ሞኝ እንደሆን ካየ፣ ሁሉም ሊጠቀም በሚፈልገው በቃ ሞኝ መሆንን ካዩ በቃ ይሄን እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያምን። ምን አይነት እርግማን ቢኖረኝ ነው ይሄ ሁሉ ነገር ሌላ የሚደርሰውልና፣ ባንዶኛው ወገን ደሞ ሳስበው ግን ፈጣሪ ነው ስለሚያስተምሩ፣ ሊያስተምሩኝ ስለፈለገ ነው ፈጣሪ ነው ስለወደደኝ ሁሉ የሚፈተን ማለት እንዳለው ደሞ፣ በአንድ ወገን እና ተማሩ። ኦኬ ተማሩ አሁን በኋላ ላይክ ይሄ የድሮው አሌክስ ያንን መቶ በዛኛው እንደዚህ አርክ ሲለው እሺ እሺ፣ ያኛው አሌክስ የለም ከአሁን በኋላ እና፣ አይ ነው ብዙ ላወራ ስለማልፈልግ ነው። ላይክ በጣም መጥፎ ነገር ስለሆነ ነው እና ዲፕል ገብቼ ማውራት አልፈልግም፣ ግን በትንሹም ተምራቸዋለሁ። ተስፋ አድርጋለሁ። አጫወ በጣም ከዚህ ነገር እንትን ነው። ማርያም እኔ እንትን ነው። ፈጣሪ መስገን እንኳን ሞት ሆኖ አልመጣ፣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከብህላ አንዳንድ ጊዜ ዝም ብለህ ልታልፈማችን ነገሮች አሉ። በቃ ኢቭን ተኝተህ ተላራስ ይቆረቁርሃል። በቃ ልተኛችንም ልትበላ ስትል አንገትህን ያንቀሃል። ከብር በላይ እኔ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል። ማርያም ብር አያመኝም። እናቱ ብር ከማንም በላይ ይቸዋለሁ ላይ ብር ይመጣል ይጠፋል። ና ስለ ብር አይደለም ግን ቃል በጣም እንትን ነው። እናቱ በህይወቴ ለመጀመሪያ ጊዜ አይደለም እኔ እስካለሁ ብዙ ጊዜ ተገንጃሉ በብር ነው ብዙ ብር ከድሮም ጀምሮ በቃ በትንሽ ልጅ እኔ አለም ግን በትንሽ ልጅ እያለ ለራሱ ሱቅ ምናምን ስንላክ ለኔ ጫወት ያዙልኝ ምላቸው ነበር። ይክዱኛል መች ሰጠና አቃዋለሁ። ግን ከዛ በላይ የሚያመኝ ነገር ኔ ከብር በላይ ላይ ቃል ነው ቃል ነው የሚያመኝ። አንዳንድ ጊዜ ወደ የምታደርገው አለ። አንዳንድ ጊዜ ደግሞ ቃል ተገብቶልህ የምታደርገው ነገሮች አሉ። ወደህ የምታደርገው ነገር አያምህም የፈልገውም ጨርስ ነው። ይህ በቃል የሚመጣ ነገር ግን በጣም የሚያስጠላ። እና ለዘላለም ደግሞ ማትረሳው ነገር ነው፣ ጠባሳት ትቶልህ የሚሄደው። የሆነ ነገር ባየህ ቁጥር አዎ ይሄንን ትላለህ፣ የሆነ ነገር ባየህ ቁጥር

ዲዚ ነው ዲዚ ምን አመጣት አሁን እዚህ ሰው አንተ ይቀናል እንደ ሰው እኮ በሰው ሊቀና ላይክ እንትን ያለ ነው በዓል ላ የእኔ የምትለው ሰው ግን አይቀናለን። እንዴት ነው የሚቀና? ላይክ ሊቀና አይችልም እንዴ? አሁን እኔ በወንድሜ እቀናለሁ እንደዛ ማለት ነው ወይ በህቴ እቀናለሁ ማለት ነው ወይ በአጎቶቼ እቀናለሁ ወይም ደሞ ላይክ ጓደኛ፣ የልብ ጓደኛ የምለው በእሱ እቀናለሁ እኔ ወይ በሚስት እቀናለሁ። ጊዜ እኮ ብትቀላው ነገር እኮ ታውቃለህ። ለይተ ጂሰስ ክራይስ አዎ ምቀኛ ከሩቅ አይመጣም። ከሀዲ ከሩቅ አይመጣም። ከቅርብ ከአንተ ከኔ የምትለው ሰው ላይ ነው የሚመጣውና ባይተ እኔ ልወጣ ነው። ጋይሶ መልካም ምሽት ይሆንላችሁ ለሁላችሁም። ዘና ደው ባባይ